ኢትዮጵያ መድን በአሸናፊነቱ ቀጥሏል። በ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የሳምንቱ መጨረሻ ምራግበር የመጀመሪያው ጨዋታ ቀን ዘጠኝ ሰዓት ሁለቱን አንጋፋ ክለቦች ኢትዮጵያ መድንና ኢትዮ ኤሌትሪክን በአዋሳ ዩኒቨርሲቲ ሚዲያ ያገናኘው ጨዋታ በኢትዮጵያ መድን ሁለት ለዜሮ አሸናፊነት ተጠናቋል። ኢትዮጵያ መድን አሸናፊ ያደረጉ ሁለት ግቦች በፍፁም ቅጣት ምትና በጨዋታ ወጣቱ አጥቂ መሐመድ አበራ ከመረብ ጋር ማዋሃድ ችሏል። ጨዋታው በሁለቱም ቡድኖች በኩል በመጠናናት ላይ ተመስርቶ የዋለ ሲሆን ኢትዮጵያ መድን ግብ እስከዋት ስቆጠረ በሰዓት ድረስ ሁለቱንም ጥንቃቄ ላይ የተመረኮዛ ጨዋትና ለተመልካች ሳቢና ማራኪ ያልነበረም በ76ኛው ደቂቃ ኢትዮጵያ መሪዎች በሁለቱ ዳኛ ፍጹም ቅጣት ምት ያገኙ ሲሆን በመሐመድ አበራ ማካይነት ወደ ግብነት ከቀየሩ በኋላ ወደ ጨዋታው መመለስ ሲችሉ በቀረው ደቂቃዎች ላይ ጨዋታው መቆጣጠር ችሏል። ኢትዮ ኤሌትሪክ በአንጻሩ በተደጋጋሚ ወደ ግብ ቢደርሱም ያገኙት ድል ከግብነቱ ከመቀየር አንጻር በእጅጉ ተዳክመው ታይተዋል። በዛሬው ጨዋታ ሁለት ግቦችን ማስቆጠር የቻለ ወጣቱ አጥቂ መሐመድ አበራ የግብ መጠን ወደ አስር ከፍ በማድረግ ከሽመልስ በቀለና ከአህመድ ሁሴን ጋር በጋራ ኮከብ ግብ አግቢነቱን መብራት መምራት ጀምሯል። ውጤቱን ተከትሎ የሊጉ መሪ ኢትዮጵያ መድን መሪነቱን አጠናክሮ ይቀጥ የተቀጠለበት እንድል ሲያስመዘግብ ከተከታዩ ባህርዳር ከተማ ጋር ያለው የነጥብ ልዩነት ወደ 11 ከፍ በማድረግ ነጥቡን ከ48 ወደ 50 እንዳሳደው ሊጉን በምቾት እየመራ ይገኛል። ኢትዮ ኤሌክትሪክ በበኩሉ ያለፉትን ሶስት ጨዋታዎች ላይ ሶስት ነጥብ ማግኘት ያልቻለ ሲሆን ዛሬ መሸነፉን ተከትሎ አንድ ጨዋታ ሲቀሩ በ22 ነጥብ ወራጅ ቀጠና አፋፍ 13ተኛ ደረጃ ላይ ተቀምጧል።